ሰውቱ እንደዚህ ጎዳና ላይ ወርቆ ያውና ቃሚ አጫሽ እንደዚህ ሆኖ ቀረ። የሚያሳዝን ነው። የጎዳና ተዳዳሪ እስከመሆን ደረጃ ደርሷል። ያሁና ስጠይቀውና ግባ እኔ ጋ እኔ ጋ ሁን ብዬ ስጠይቀው እንዲህ ብሎኝ ነው አልፈልግም አለኝ። ለምንድን ነው እንደዚህ ጎዳና ላይ እንትን የምትውለው ስል ጨረስኩ ብሬ ነው ያለኝን ጨርሼ ነው አለኝ በቃ እኔ ጋር ሁን እኔ ቤት ግባ፣ አንድ ላይ እንኖራለን። እንዳን ነገር ውስጥ ከምስተካከሉልኝ ድረስ ብሎ እምቢ አለኝ። ሪ ሆኖ ዲሆነ መንገድ ላይ በቃ እኔ ጋር ሁን እኔ ቤት ግባ፣ አልቻለም። ለእኔ ጋር መኖር ያሳዝናል። ይሄ ሁሉ በሱሜያና በሀዩ የተነሳ ነው። ሀዩ ይሄንን ቪዲዮ እንዳየሽ መንገድ አስበሽ በምን አይነት መንገድ እንደምትታረቁ አስበሽ። ቀለበት ላረግ ነው እሁድለት ብለህ ቪዲዮ ለቀቅ፣ ወደ የመን መጓዝ ከሱምያ ትቀበለኛለህ ብለህ ማሰብህ የምገርም ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደው የኢስላምነት ተከታይ ሰላም እንዴት ናችሁ? የምወዳችሁ የማከብራችሁ ስለምታበረታቱን ጀዛ ጀዛከላ ኸይር። ጀዛ ሰይድን እንግዲህ አይታችሁታል፣ ጎዳና ላይ ወጥቷል። የዩቲዩብ መጀመሪያው ነው መጨረሻው ነው እንዴ ልበላችሁ? እንግዲህ እና እኔ እሁድ ቀለበት ላረግ ነው። መወዳት የምትወደኝ ሚስት አግኝቻለሁኝ። በጣም ወልዶ እንዳሳደጋት ነው። እንደውም ስለ እሷ ያብራራው በደንብ ማለት ነው። ብትጣላም ወደ ቤተሰቦች ማትሄድ፣ ወዘተ ብዙ ነገር ብሏል። እና ያንን ቪዲዮ ለቀቀ። ያንን ቪዲዮ ለቆ በሶስተኛ ቀን ላይ ደግሞ ወደ የመን እየተጓዝኩ ነው። ያንን ቪዲዮ ለቀቅ ሱመያ ትቀበለኛለህ ትቀበለኛለህ ብለህ ማሰብክ። ያንን ቪዲዮ ደግሞ ከመልቀቁ እንትን ያለ የገረመኝ ደግሞ አሁን ወደ የመን የሚበርበት ቪዲዮ ላይ ደግሞ ፕሮግራሜን ሰርዤዋለሁ ወደ ሌላ ጊዜ አስተላልፌዋለሁ፣ ልጄ ስለታመመች። አንዳንድ ሴት ብትሆን አጋና ነበረ የምትናገረው። እና ሱመያ እንኳን እኔንጃ፣ ምን አይነት ልብ አላህ እንደሰጣት እኔንጃ። አላህ ይጨምርላት አየሩ ተቀያይሮባት ምናምን ላስመርምራት ነው የመጣሁት ነው ያለችው። ቀለል አድርጋ ማለት ነው። እና እኔ በሆነ አጋንኜ ነበር የምናገረው ማለት ነው። እንግዲህ እናንተ ብትሆኑ ምን ታደርጋላችሁ? ና አንድ ነገር እንኳን ሰይድን የሚጎዳ ነገር፣ የሚያበሳጭ ነገር እንኳን ቪዲዮ አሰራም። በጣም ተጠንቀቀ ነው የምሰራው ማለት ነው። እና አላህ ይጨምርላት። እሱ ደግሞ ሁለት ጊዜ መጀመሪያ ላይም መግቢያ ላይም ብሏል፣ ወደ መሀል ላይም እሁድ ነበረ ፕሮግራሜ ና ፕሮግራሜን ሰረስኩት ልጄ ስለታመች፣ እንዴት ብዬ ልጄ እየታመች ፕሮግራሙን እንትን እላለሁ፣ አለ። ደግሞ ደጋግሞ ማለት ነው ቢያንስ እንኳን ሰው ተናዶ ነው ሰኢድ ያንን ያደረገው እንዳይል፣ ሰው እንኳን እንዳይለው በዚህ በድጋሚ ቪዲዮ ላይ ደግሞ ደግሞ ማለት ነው አንተ የሌላ እምነት ተከታይ ልጆችን እያመጣክ አንደኛ ልጆቹ ራሱ ወደ እምነቱ ወደ እስልምናው ሲመጡ አንተን ወዶ እንጂ እምነቱን ወዶ አይደለም። ለአንተ ብለው ለጥቅም ብለው ነው እምነታቸውን እንደ ቆሻሻ እዚህ ባላ ውስጥ ጥለው እየመጡ ያሉት ማለት ነው። አንድ ሰው እቺን ዋተስቴ አዩን ምን እንዴት እንደሚያድ፣ በሌላ ቻናሏ ላይ ጭፈራ ነው መጀመሪያ። ሰኢድን ሳታገባ ያላት ቻና ላይ ጨፋሪ ናት። አሁንም እየጨፈረች ነው የምትለቀው ማለት ነው። የሰኢድ ቻናል አብራ ሰኢድ ጋር የከፈተችው ቻናል ብቻ ላይ ነው ጭፈራ የማትለቀው ማለት ነው። ጸጉሯን ባዶ በዊግ ተሰርታ ታዲያ እንደዚህ አይነት ውጥንቅር ውስጥ ሱመያ ነይና እንታረቅ የምትለው አንተ ራስ ልጆችክን፣ ብትወዳቸው ልጆችክን፣ እውነት ለልጆችክ ብታዝን ኑሮ ይህንን ድርጊት ነይ እንታረቅ ብላ ጠየቃትም ነበረ ማለት ነው። አሁን ደግሞ ትላንትና ወደ የመን ገብተክ ስልክ ገዝቼ በሌላ ቪዲዮ እቀርጸላቸዋለው በጀርባ እንጂ በፊት ለፊት ካሜራ ስልክ አይሰራም፣ ነገ ገዛለሁ ብልሃል። ጠይብ ገንዘብ ከሌለ ለምን ነገ ገዛለሁ አልክ? አንድ ሰው ገንዘብ ሳይኖረው ነው ለሁለት ሚስቱ ያለውን ጠራርጎ የሚሰጠው? አንደኛ ጎዳና ላይ ያሉት ልጆች በእንደዚህ አይነት ነው የሚኖሩት ብለህ ክልል፣ ጎዳና ልጆች ከዚህ ከስደት ላይ ወደ ስደት የሚሄዱት ልጆችን ለነሱ ድምፅ ለመሆን ከሆነ ብዙ የሚወድቅ ሰዎች አሉ ለልጆችክ ብለው ለሱመያ ማግዘው የሱመያም ህይወት እንዲስተካከል የሚወዱ ብዙ ሰዎች አሉ። ና በዚህ ና ህል እንደዚህ አይነ ፕራንክ መስራት በጣም ነው የሚያስጠላው። አንደኛ ነገር እውነትም አይደለም። አንተ ትቸገራለ ማለት አሁን ደግሞ የእንግሊዝ መጨረሻ ወር ላይ ዩቱቦች ገንዘብ የሚቀበሉበት ወር ነው ና አሁን ገንዘብክ በእጅግ ይገባል። ሁለተኛ አካውንት አለ እንትን ላይ የመን ላይ የዩቱብክን፣ ሶስት አራት ዩቱብ ነው ያለክ ገንዘብ ታወጣለክ። እንደገና ሌላ ደግሞ ወደ ቦምባሳ ነው ምናምን፣ ወደ ኬንያ ስራ አለ። አንተ መቼም አትሰይድ፣ መቼም አንተ መቼም አትቸገርም እና አንተ በዩቱብ ብቻ አይደለም አንተ ገንዘብ የምታገኘውና፣ ማሻላ ተባረከላ። ቻይና ውስጥም ስራ አለክ ኬንያ ላይም ስራ አለ፣ ኢትዮጵያ ላይም ስራ አለ፣ የመን ላይም ስራ አለ። ዓለም ላይ ያሉ አበሾች ደግሞ ከአንተ ዩቱብ ይገዛሉ። እና በኦንላይን ብዙ ስራ ነው የምሰራው። አንተ ተቸግር ያለው ብለህ ጎዳና ወጥቻለሁ ገንዘቤን ጨረስኩኝ ስትል እኔ በጣም ነው እኔ እንጃ። አላህ እኮ አይታወቅም። እና አንዳንድ ጊዜ ንግግራችን የዱአ በር ክፍት ትሆንና መስተጃባ ትሆናለች። ብዙ ሰዎች ተቸግረው ብዙ ሰዎች ጎዳና ላይ ወጥተው እየተሰቃዩ የሚበሉት የሚጠጡት አጥተው እናንተ እንደዚህ አይነት ቀልድ ትቀልዳላችሁ። በተቸገረ ሰው በታመመ ሰው በብዙ ሰው ማለት ነው እና አንተ ባመጣኸው ጥፋት አንተ በሰራኸው ስራ ጥሩ ሚስት ብታገባ፣ አክላቅ ያላት ሚስት ብታገባ ሱመያ አትሸሽህም። ወላሂ እርግጠኛ ሁኝ፣ የምነግርህ ሱመያ እልል ብላ ነበር የምትቀበልህ ማለት ነው። አይደለም የሱመያ ያላት ልብና እኛ እንኳን ሸር ልብ ያለን ራሱ እንቀበላለን። ጥሩ ሚስት ከሆነ ሆነ ብለን አዛኝ የሆነች ሩሩ የሆነች ሚስት ብታገባ ኑሮ ትቀበልሃለች። እሷ ከካሜራ ጀርባም ከካሜራ ውስጥም አውሬ ናት። እንኳን አይደለም ሱመያ ጣውምቷን አይደለ በሰላም ያው ጥልሱን ያወለቀችው ልጅ ስንት ቦታ መጣም እየዞረ እየጋበዛት ስንት ነገር እያደረገላት ያንን እንኳን እንደ ሰው አልቆጠረችውም። በማንከሽከሻ አመታት ጥርሱን ያራገፈችው እንደዚህ አይነት ሰው ጋር እንዴት ነው ሱመያ ጣውምት የሚባል ስም ተሸክማ ሚስትህ ጋር የምትኖረው? ቢያንስ ሰኢድ ቆም ብለህ ብታስብበት። አንተ ሲጀመር እኔ ልታሳብዱ ነው ነው ነው ያልከው። እኔ ለሁለት እኔ ልታሳብዱ ነው ሱመያን እንጂ አዩ፣ መጀመሪያውንም አስጨልለሃለች በሶመያ ነው ሳይሆን የምታብደው፣ አዩ ገና ታሳብድሃለች። ከዚህ መአት ውስጥ እንኳን ሳትወጣ ሌላ ሚስት ልደግም ነው። መትመጣዋ ራሱ ምን አስተያየቷን አይታችሁ እንደሆነ ወላ ቪዲዮን ተመለሳችሁ፣ ይሁና አስተያየቷን በደንብ አደርጋችሁ ልክ አይኗ ላይ የሚናገረው ለስለስ ብዬ እጄ ላስገባ እጄ አስገብቼ ሁለቱንም እንዲተዋቸው ነው የማረጋው ምትል ነው የሚመስለው ፊቷ ላይ ማለት ነው በቃ አይ አይኗን እንትን ስታዩ በቃ ሁለታቸውንም የምታስተው ነው አላማዎች ደግሞ እየባሰች ናት ማለት ለሁላችንም አላህ ልቦና ይስጥ